ዓለም እየተሰነጠቀች ያለችበት ዘመን፣ የጃፓን ትንቅንቅና የአፍሪካ አዲሱ ልደት። ጃፓን ራደች። ከሺህ ዓመታት ጀምሮ የሰው ልጅ ታላላቅ ስልጣኔዎች የተመሰረቱት በቋሚነትና በጸናች ምድር ላይ ነበረም። ነገር ግን ከቅርብ ጊዜ ወዲህ ምድር የምትተነፍስበት መንገድ ተቀይሯል። የጥንካሬያችን የቴክኖሎጂያችን ምሽግ የምትመስለው ዓለማችን እየተንቀጠቀጠች፣ እየተሰነጠቀችና እንደገና እየተወለደች ነው። እነሆ ጃፓን የጥንካሬና የጽናት ምሳሌ የሆነችው የፀሐይ መውጫ ምድር ከፍተኛ የመሬት መንቀጥቀጥ የምትፈተነው በቴክኖሎጂዋ በብሔራዊ ማንነቷ እየተከላ ያስተካከለች የምትቆመው ሀገር እያንዳንዱ የመሬት መንቀጥቀጥ በሰው ልጅ መንፈስ ላይ የሚሰነዘር ጥቃት ነው። ነገር ግን በጃፓናውያን ልብ ውስጥ ያለው የጋግማ ትዕግስትን መንፈስ ይህንን ጥፋት ተቋቁሞ ከውድመት የላቀ ውበት ኪንግንሲ እየፈጠረ ይገኛል። ይህ በእንዲህ እንዳለ በምስራቅ አፍሪካ ከሰው ልጅ ትግል ሁሉ የላቀ የሆነው የተፈጥሮ ኃይሉ እየተገለጸ ነው። በኢትዮጵያ ምድር አስደንጋጩ የሃይሊ ጉቢ እሳተ ጎመራ ፍንዳታ የምድራችንን የጂኦሎጂካል ታሪክ አዲስ ምዕራፍ ከፍቷል። ፍንዳታ የዘፈቀደ ክስተት አይደለም፣ ይልቁንም አፍሪካ እየተከፈለች መሆኑን የሚያሳይ የመጨረሻ ማስጠንቀቂያ ነው። ሳይንቲስቶች በአፍሪካ ቀንድ ስር እየፈላ ባለው ማግማ ምክንያት በሚሊዮኖች በሚቆጠሩ ዓመታት ውስጥ ስምንተኛ አዲስ አህጉር ከምስራቅ አፍሪካ ተሰንጥቆ ተነጥሎ እንደሚፈጠር እየተናገሩ ነው። ምድራችን ታዲያ በጥፋት ሳይሆን በልደት ህመም ላይ ትገኛለች። የኢትዮጵያ ምድር የጥንት ዘር መገኛ እንደሆነች ሁሉ አሁን ደግሞ የአዲስ አህጉር የመጨረሻ ምስረታ እየሆነች ነው። ጃፓንን ያናወጠው የቴክቶኒክ ሰሌዳዎች ውዝግብና ኢትዮጵያን እየሰነጠቀ ያለው የማግማ ኃይል፣ እነዚህ ሁለቱ ክስተቶች አንድ እውነታ ይነግሩናል። እኛ የምንኖረው በፍጥነት በሚለዋወጥ በእሳተ ጎመራና በመንቀጥቀጥ በሚናወጥ በጂኦሎጂካል ዘመን መፈራረስና መወለድ ውስጥ ነው። ታዲያ የሰው ልጅ ጥያቄም ስልጣኔው በጃፓን ቴክኖሎጂ እና በኢትዮጵያ የጂኦሎጂ እልቀት መካከል ተጣብቆ ይህንን አስደንጋጭ የአለም ዳግም ምስረታ እንዴት ይቋቋመዋል? ሰላም ጤና ፍቅር በረከት ተመኘንላችሁ። ወደ ቤተሰቦቻችን በያላችሁበት የአለም ዳርቻ ሁሉ እንደምን ቆያችሁን። በጃፓን እንግዲህ ከፍተኛ የሆነ የመሬት መንቀጥቀጥ ተከስቷል። ሰባት ነጥብ አምስት ማግኒቲዩድ ነው አሁን ለጊዜው፣ እንግዲህ የሚያሳየው መረጃ። ነገሮች እየከፉ እንደሚሄዱ ባለሙያዎቹ የዘርፉ ሊሂቃን እየተናገሩ ነው። በጃ ጃፓን ምን ተከሰተ? ከኢትዮጵያ የእሳተ ጎመራ ፍንዳታ በኋላ ደግሞ በርካታ አስጨናቂ ነገሮች ምድራችን ላይ እየተከሰቱ ነው። ይህን ነገር ከናንተ ጋር ልንፈትሸው ወድናል። ምክንያቱም ጊዜያችንን የሚዋጅ እኛንም ወደ ንስሐ የሚያቀርበን ጉዳይ ስለሆነ ማለት ነው። አብራችሁም ስለምትሆኑ ኮዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። ጃፓን የፀሐይ መውጫ ምድር ናት። በውበትና በብልጽግና የተንቆጠቆጠች በጥንታዊ ስነ ጥበብና በአስደናቂ ቴክኖሎጂ የተዋበች ምድር፣ ግን ከዚህ ግርማ ሞገስ በስተጀርባ ታላቅ ተጋድሎ አለ። የሁለት ኃይሎች መገናኛ፣ የተፈጥሮ ኃይልና የሰው ልጅ መንፈስ። የጃፓን ምስል በድንገት ወደ ኃይለኛ መናወጥ ተንቀጥቅጧል። በተለያዩ ቪዲዮዎች ላይ ከፍተኛ የመሬት መንቀጥቀጥ ለምሳሌ ኤም ማግኒቲውድ ማለት ነው ከ7.0 እስከ 7.5 በሬክተር ስኬል ምድሪቱን ሲያናውጥ የጃፓን የመሬት አቀማመጥ እንዴት ለዚህ አደጋ ተጋላጭ እንደሆነ ያብራራል። ጃፓን በአራቱ ዋና ዋና የቴክቶኒክ ሰሌዳዎች መገናኛ ላይ ትገኛለች። የፓሲፊክ፣ የፊሊፒንስ ባህር፣ የሰሜን አሜሪካና የዩራሽያ ሰሌዳዎች። የመጀመሪያው ግምት ታዲያ በጣም አስፈሪ ነው። በአደጋው ምክንያት የጠፉና የቆሰሉ ሰዎች ቁጥር ዘገባው የሞት አደጋውን በደረሰው በህንፃዎች መደርመስ፣ በሳትና በሱናሚ ምክንያት መሆኑን ያብራራል። የወደሙ መሠረተ ልማቶች፣ መንገዶች፣ ድልድዮች፣ የባቡር መስመሮችና የቤቶች ውድመትና የኢኮኖሚ ድቀት ገጥሟታል በጥቂት ታት ውስጥ ማለት ነው። የጃፓን የመሬት መንቀጥቀጥ ከአለም አቀፉ የአየር ንብረት ለውጥ ጋር እንዴት ይገናኛል ብለን እንጠይቅ። የዓለም ትርምስ አየሏል። ጃፓንን ጨምሮ አለማችን በአየር ንብረት ለውጥ ምክንያት እየተጎዳች ያለችባቸው ጉዳዮች እየታየ ነው። በዓለም ዙሪያ የሚታዩ ከባድ ድርቅ፣ የጎርፍ መጥፋት፣ ከፍተኛ ሙቀትና ነፋሶች፣ የአካባቢ ተጽዕኖ፣ የበረዶ ግግር መቅለጥና የባህር ከፍታ መጨመር እየተከሰተ ነው። የሳይንስ ሊቃውንት አስተያየት፣ የጂኦሎጂስቶችና የአየር ንብረት ተመራማሪዎች ቃለምልልስ የመሬት መንቀጥቀጥ በቀጥታ በአየር ንብረት ለውጥ ባይፈጠርም እየጨመረ የመጣው የአየር ንብረት ቀውሶች እንደ ጎርፍ፣ የመሬት መንሸራተት የሀገራትን ተጋላጭነት እንዴት እንደሚያባብስ ይተነትናሉ። ጃፓንን ጃፓን ያደረጋት ለመሆኑ ምንድን ነው? ጥንካሬያቸውስ የመጣው ከየት ነው ማለታችን አይቀርም። ሺንቶ የካሚኒ መንገድ ተፈጥሮን ማክበርና ከተፈጥሮ ኃይል ጋር ተስማምቶ መኖር ነው። ይህ እምነት የጃፓናውያን የመቋቋም መንፈስን እንዴት እንዳጎለበተው በርካቶች ይናገራሉ። አሁን ግን ጃፓን የፈራች ትመስላለች። የምድር ሽንፍላቅ በጃፓንና በኢትዮጵያ መካከል ያለው የአዲሱ የዓለም ፍርሃት በከፍተኛ ሁኔታ ዓለም ላይ ነግሷል። ዓለማችን በዚህ 2025 በበዓል ስሜት ሳይሆን በፍርሃትና በድንጋጤ ተውጣለች። የምናውቃት ምድርም ተረጋግታ አልተቀመጠችም። ቆዳዋ ተቆርጦ አንጀቷ እየተላወሰ ነው ይላሉ በርካታ ሳይንቲስቶች። ሁለት ሩቅ የሚመስሉ ክስተቶች፣ አንደኛው በዘመናዊው የጃፓን ምሽግ፣ ሌላኛው ደግሞ በጥንታዊቷ የኢትዮጵያ ምድር፣ ዓለማችን ምን ያህል በፍጥነትና በኃይል እየተለወጠች እንዳለች በርካቶችን አስፈርቷቸዋል። የቅርብ ጊዜው የ2025 የሆካይዶ ታላቅ መንቀጥቀጥ 7.9 ማግኒቲውድ ያስከተለው ዋናው ፍርሃት ቴክኖሎጂም ሆነ ዝግጁነት የተፈጥሮ ኃይል ሙሉ በሙሉ መግታት አይችልም ከሚለው እውነታ የመነጨ ሆኗል። በሆካይዶ እና ቶኮ የባህር ዳርቻ ላይ የተደረገውም የ2 ሜትር በላይ ሱናሚ ማስጠንቀቂያ የ2011 ፉኩሽማ ጥፋት ትዝታን መልሶ አምጥቶታል። ይህ የጃፓን ዜጎች በሺዎች የሚቆጠሩ ሰዎችን በአጭር ጊዜ ውስጥ ከባህር ዳርቻ ወደ ተራራማ ቦታ እንዲሸሹ ያስገደደ ክስተት ነው። ጃፓን በዓለም ላይ ካሉት እጅግ ጠቃሚ ጥሩም የቅድመ ማስጠንቀቂያ ስርዓት ኢደብሊው፣ እነሱ እንደሚሉት እነዚህ ዝግጅቶች አሏት። ሆኖም ግን ሞገዶቹ ሲመጡ አብዛኛው የድሮ መሰረተ ልማትና ቤቶች ጥበቃ አልነበራቸውም። ይህ ፍርሃት የሰው ልጅ ምን ያህል ቢዘጋጅ የተፈጥሮን ጊዜ ማሸነፍ እንደማይችል እያሳየ ሆኗል። አሁናዊውን ስጋት ስናይ የኃይለኛው የመሬት መንቀጥቀጥ በአቅራቢያው ባሉ የኒውክሊር ኃይል ማመንጫዎች ላይ ከፍተኛ የሆነ ጉዳት ያደርሳል ተብሎ የተሰጋ ቢሆንም በተጠናከረ የደህንነት ስርዓቶች ምክንያት እያንዳንዱ ታላላቅ መንቀጥቀጦች አለምን ወደ ፉኩሺማ መሰል አደጋ እንዳይመልስ አስጨንቋል። የጃፓን አደጋ የኃይል ደህንነት ጉዳይ ወደ ዓለም አቀፍ ትኩረት መልሶ ያመጣል። ምድር እየተናወጠች ባለችበት ዘመን ኃይለኛ የሰው ሰራሽ ቴክኖሎጂን ከቁጥጥር ውጭ በሆነ ተፈጥሮ አቅራቢያ ማቆየት ምን ያህል አደገኛ እንደሆነ የታየበት ሆኗል። በሌላኛው የዓለም ክፍል የኢትዮጵያ ምድር በታላቅ የጂኦሎጂካል ምጥ ውስጥ ትገኛለች። የእሳተ ገሞራው ትርጉምንም ስንመለከተው በኢትዮጵያ አፋር ክልል ውስጥ የሚገኘው ኃይሊ ጉቢና ሌሎች ንቁ ከ50 በላይ የሚሆኑ እሳተ ገሞራዎች የሚፈነዱትም ከዚህ በኋላ ነው ተብሏል። የአፍሪካና የአረብ ሰሌዳ ፋይዳዎች እርስ በርስ እየተለያዩ በመሄዳቸው ምክንያት ነው። ይህም የሚሆነው እነዚህ ፍንዳታዎች ቀደም ሲል በአካባቢ የነበረውን የመሬት ስንጥቅ እየሰፋና እየጠለቀ መሆኑን የሚያሳይ ቀጥተኛ ማስረጃ ከሳይንቲስቶቹ ወጥቷል። ሳይንቲስቶቹ ይህንን የመሰነጣጠቅ ሂደት እየተፋጠነ መሆኑን ይናገራሉ። በሚሊዮኖች ዓመታት ውስጥ ተብሎ የተተነበየው ሂደት አሁን በከፍተኛ ፍጥነት እየሄደ ነው። የጂኦሎጂካል ፍርሃት ነግሷል። የአፍሪካ አህጉር በምስራቅ በኩል ተከፍላ አዲሱ ውቅያኖስ እንደሚፈጠርና ምስራቃዊው ክፍል ደግሞ የስምንተኛዋን አህጉር ተነጥሎ እንደሚሄድ መረጃዎች ያሳያሉ። ይህ የመከፈል ሂደት ኢትዮጵያን፣ ኬንያና ታንዛኒያን ጨምሮ በአፋርና ምስራቅ አፍሪካ ስምጥ ሸለቆ አቅራቢያ ያሉ ሰፋፊ ክፍሎችን የጂኦሎጂካል አለመረጋጋት፣ የመሬት መንቀጥቀጥና የእሳተ ገሞራ እንቅስቃሴ እንዲጨምር አድርጓል። ይህ የመሬት ለውጥ የሺ አመታት ስልጣኔዎችና ማህበረሰቦችን ከአካባቢያቸው ሊያፈናቅል ይችላል ተብሎ እየተጠበቀ ነው። የማራቶን አይነት ደግሞ ስንመለከት ወደ ጃፓን እንሄድ። ጃፓን መሬት መንቀጥቀጥ የኢትዮጵያ እንደቃል የጃፓን የመሬት መንቀጥቀጥና የኢትዮጵያ እሳተ ጎመራ ደግሞ አንድ ላይ ሆነው አለማችን የምታስተናግዳቸውን ሁለት ታላላቅ ፍርሃቻዎች እየታዩ ነው። ጃፓን የፓሲፊክ ቀለበት አለው፣ ኢትዮጵያ ደግሞ ሸለቆ አላት። የጊዜው ፍጥነት ፈጣን እጅግ በጣም አደገኛ እንደሆነ ያሳያል። በተለይ ደግሞ ጃፓን ላይ ያንዣበበው ሱናሚ ከተማዋን ሊውጣት ይችላል እየተባለ ነው ኢትዮጵያ ላይ የተከሰተውን ነገር ስናይ ዘመኑ በጣም ሩቅ የሚመስል ቢሆንም የጂኦሎጂ ለውጥ እየተከሰተ ነው፣ በጣምም እየፈጠነ ነው። የቴክኖሎጂና የህይወት መጥፋት በጃፓን በከፍተኛ ሁኔታ አንጃቧል። ምንም ያህል ብንዘጋጅ ተፈጥሮን አናሸንፍም ብለው ሳይንቲስቶቹ እጅ ሰጡ ይመስላሉ። ዓለማችን በአየር ንብረት ለውጥ እየታመሰች ባለችበት ወቅት አሁን ደግሞ የጃፓንን የመቋቋም አቅሜት የሚፈታተነው የጎርፍ የሱናሚ መጥለቅለቅ የአየር ሁኔታዋ ምስቅልቅሉ ወጥቷል። በተለይ ደግሞ የምድር ውስጣዊ ኃይል የሚወጣው ይህ ድርብ ጥቃት የሰው ልጅ በራሱ በፕላኔቷ ላይ ያለውን ቁጥጥር እየተመናመነ መሆኑን በፍርሃት እየታየ ነው። የምንኖረው በዘመናዊ ስልጣኔ ዘመን አይደለም። የምንኖረው በጂኦሎጂካል ለውጥ ዘመን ነው። የከተሞች ጣፈንታ፣ የሀገር ድንበሮችና የሰው ልጅ መኖር ሙሉ በሙሉ በአሁኑ ሰዓት በጃፓን ስር ባለው ሰሌዳና በኢትዮጵያ ስር እየፈላ ባለው ማግማ እጅ ላይ እንደሆነ ሳይንቲስቶቹ እየተናገሩ ነው። ይህ የዓለም ፍርሃት ደግሞ የጄሌፓንን የመቋቋም መንፈስና የኢትዮጵያን የጂኦሎጂካል ውርስ እንድንመለከት እናም ሎደ ወደፊቱ ለመዘጋጀት እንድንገደድ ያደርገናል። ጃፓን አሁን ላይ ታዲያ በከባድ ፍርሃት ውስጥ ነች። አሁናዊ መረጃም እንደሚያሳየው በርካታ የዜና ምንጮች በፊት ገጻቸው ላይ ይዘውት እንደወጡት የጃፓን የሺኮክ ደሴት ደቡባዊ የባህር ዳርቻ በፓሲፊክ ውቅያኖስ ያለው ማለት ነው፣ እጅግ በጣም በከፍተኛ ሱናሚ እንደሚጠቃ እየተነገረ ነው። ሰባት ነጥብ ሰባት የነበረው ማግኒቲውድ እየጨመረ እንዳለ ተናግረዋል። በቺኮቺ እና ኢሄሚ ግዛቶችም ይህ ክስተት አይሏል። ከባድ የሱናሚ ማስጠንቀቂያው በተደጋጋሚ እየተሰጠ ነው በእን ኤችኬ እና ቢቢሲ የቀጥታ ስርጭቶች መሰረት የሟቾችና የጉዳቱ ቁጥር በሰዓታት ውስጥ እየጨመረ እንዳለ ተነግሯል። አሁናዊው ግምት ከ አርባ በላይ ሰዎች መሞታቸው ቢረጋገጥም ቁጥሩ በከፍተኛ ሁኔታ እንደሚያሻቀብ እየተነገረ ነው። አብዛኞቹ ሞቶች የተከሰቱት በኮቺ ግዛት የባህር ዳርቻዎች ነው። የሞቱት ሰዎች በዋነኝነት የተጎዱት መንቀጥቀጡን ተከትሎ ሱናሚው በደረሰበት ወቅት ለመልቀቅ ባለመቻላቸው ነው። በደርዘን የሚቆጠሩ ሰዎች በወደሙ ሕንፃዎች ስርና በሱናሚ ሞገድ ተወስደው በመሰወራቸው ፍለጋው ቀጥሏል። በኮቺ ግዛት የባህር ዳርቻዎች 15 ሜትር የሚደርስ የሱናሚ ሞገድ መመታቱ ተረጋግጧል። በአሁኑ ሰዓት የሱናሚው ማስጠንቀቂያ ወደ ምድር ዝቅ ቢልም ህዝቡ ከባህር ዳርቻ ርቆ ሊቆይ ተደጋጋሚ ማስጠንቀቂያ እየተሰጠው ነው። በተለይም በሺኮኩ ደቡባዊ ክፍል የሚገኙ የቆዩ መኖሪያ ቤቶችና የእንጨት ህንፃዎች ሙሉ በሙሉ ወድመዋል። በአሁኑ ሰዓት በሺዎች የሚቆጠሩ ቤቶች ሙሉ በሙሉ መውደማቸው ወይ ደግሞ ከፍተኛ ጉዳት መድረሱ በሰፊው እየተዘገበ ነው። በኮቺ ከተማ አንዳንድ ክፍሎች የመሬት መንቀጥቀጡ የጋዝ ቧንቧዎች በመበጠሱ ምክንያት የእሳት አደጋ ተከስቶ እንደነበረ የተለያዩ ቪዲዮዎች በዘግናኝ ሁኔታ እያጋሩት ነው። ሆኖም የእሳት አደጋ ሰራተኞች በፍጥነት በመቆጣጠር ላይ እንደሚገኙም አንዳንድ መረጃዎች ደግሞ እየወጡ ነው። በሺኮኩና በኪዩቭ ምስራቃዊ ክፍሎች በአሰሾች የሚቆጠሩ ቤቶች የኤሌክትሪክና የውሃ አቅርቦት ተቋርጧል። የባቡር መስመሮች ሙሉ በሙሉ ስራቸውን አቁመዋል። ዋና ዋና መንገዶች በመሬት መንሸራተት እና በመሰነጣጠቅ ምክንያት ተዘግተዋል። የጃፓን ጠቅላይ ሚኒስትር እና የካቢኔ ዋና ጸሐፊው አስቸኳይ አደጋ ጊዜ ስብሰባም አካሂደዋል። የራስ መከላከያ ሀይሎች ከአምስት ሺህ በላይ የኤስዲኤፍ አባላት ወደ ተጎዱ አካባቢዎች ተልከዋል። ትኩረቱ የቆሙ ሕንፃዎች ስር የተያዙ ሰዎችን ማዳን እና የተጎዱ ሰዎችን ማጓጓዝ ላይ ነው። የመጠጥ ውሃና ምግብ እንዲሁም ብርድ ልብስ የያዙ የእርዳታ አውሮፕላኖች ወደ ኮቺ እና ኢሄሚ ግዛቶች በመላክ ላይ ናቸው። በአቅራቢያው የሚገኘው የኢካታ ኒውክለር ኃይል ማመንጫ ጣቢያ በኢሄሜ ግዛት ደህንነቱ የተጠበቀ መሆኑና ምንም አይነት ያልተለመደ ሁኔታ እንዳልተከሰተ ኦፕሬተሮች በኤንኤችኬ በኩል ቀጥታ አስተላልፈዋል። የአሁኑ ፍርሃት የሚመነጨው ይህ ክስተት በጃፓን ታሪክ ውስጥ ከፍተኛ ስጋት ባላቸው የናኪያ ትሮት የመሬት መንቀስቀጥ አካባቢ መከሰቱ ነው። የሳይንስ ማስጠንቀቂያውም ቀጥሏል። የሳይንስ ድረገጾች ላይ እንደሰፈረው ሳይንቲስቶች ይህ የመሬት መንቀጥቀጥ ቀደም ሲል ይጠበቅ የነበረው ታላቁ ናንካይትሮ የመሬት መንቀጥቀጥ ቀዳሚ ንዝረት እንዳልሆነ ቢገልጹም በአካባቢው ያለው የቴክቶኒክ ውጥረት እየጨመረ መሆኑን ያመለክታል። በኢትዮጵያ በአፋር ስምጥ ሸለቆም እየተፈጠረ ያለው የአህጉር መከፈል መረጃን ተከትሎ የጃፓን ይህ አዲስ የመሬት መንቀጥቀጥ የምድር ቅርፊት በሁሉም ቦታ እየተበጣጠሰ መሆኑን የሚያሳይ አደገኛ ማሳያ ሆኗል። የዓለም አቀፉ ማህበረሰብ እርዳታውን ለመላክ ዝግጅት ላይ ሲሆን ጃፓን ግን የተለመደችው ተክሳስ እና ቴክኖሎጂ ይህን አዲስ ፈተና መቋቋም እችላለሁ እያለች እንደሆነ እየተነገረ ነው።